ጓደኞቻችሁን የምታውቋቸው ይመስላችኋል? ይህንን ቪዲዮ እስከመጨረሻው ከተመለከታችሁ ቀድሞ የነበራችሁን አቋም ትቀይራላችሁ። ይህ ኮከቦችን በተመለከተ የተለያዩ ጉዳዮችን የምናነሳሳበት የኢትዮ ዞዲያክ የዩቲዩብ ገጻችን ነው። በዚህ ቪዲዮ 12ቱ ኮከቦች ምን አይነት ጓደኛ እንደሆኑ እንመለከታለን። በጓደኝነት ለመዝለቅ ከምርጦቹ ጀምረን እስከ አስቸጋሪዎቹ ኮከቦች በየደረጃቸው አስቀምጠናል። ቪዲዮን ለማየት ከወሰናችሁ ቻናሉን ሰብስክራይብ አድርጋችሁ ተመሳሳይ ቪዲዮዎችን በየጊዜው አግኙ። የቻናሌ ተከታታዮች እንደተለመደው የላይክ ምልክቷን በመንካት ጀምሩ። ከየትኛውም ኮከብ ይልቅ ሊብሮዎች በጣም ደግና ሰላማዊ ናቸው። ሰዎችን ሆን ብለው አይጎዱም። እንደውም እርዳታ ለሚፈልጉ ቀድሞ ደራሽ ናቸው። በአዎንታዊ ባህሪያቸውም ይታወቃሉ። ሰዎች የጠየቋቸውን ነገር ሲፈጽሙ በምላሹ ሌላ ምንም ነገር ሳይጠብቁ ነው። ቂም መያዝን አያውቁም። አንድን ሰው ይቅር ለማለትም ሆነ ይቅርታን ለመጠየቅ የሚቀድማቸው የለም። ማህበራዊ ህይወት ላይም ውጤታማ ሲሆኑ በሚገኙባቸው ቦታዎች ሁሉ የሚያውቁትን ሰው አያጡም። በእነዚህና ሌሎች ተጨማሪ ምክንያቶች ሊብራዎች በብዙዎች ዘንድ ተወዳጅ ኮከብ ናቸው፣ ከኮከቦች በምርጥ ጓደኝነት ደረጃም የመጀመሪያውን ቦታ ይይዛሉ። ታዲያ እናንተ የልደት ቀናቸው ከመስከረም 13 እስከ ጥቅምት 12 የሆኑ ሊብራ ኮከብ ጓደኞች አላችሁ? ምርጥ የምትሉት ጓደኛ ሊብራ ከሆነ በኮሜንት ቦታው ላይ አንዱ ቁጥርን በመጻፍ አሳዩኝ። ስኮርፒዎች ከሌሎች ኮከቦች ጋር ሲነጻጸር ከፍተኛ የሚባል ሳቢነት አላቸው። የተመለከትነው ባለው የምርጥ ጓደኝነት ደረጃም በሁለተኛነት የሚቀመጡ ሲሆን ይህንን ደረጃ ያገኙበት ምክንያትም በእምነትና ታማኝነት ወደር የሌላቸው ምርጥ ኮከብ በመሆናቸው ነው። ስኮርፒዎች አንድ ሰው ላይ እምነት ከጣሉ ሁሉ ነገራቸውን ነው የሚሰጡት። እነሱም ሁልጊዜ ያንን ሰው ለማገዝ ዝግጁ ናቸው። ሌላው ስለ ስኮርፒዮ የሚነሳው አስገራሚ ተፈጥሮ ሌሎችን የመርዳት ባህሪያቸው ነው። ስለ ሰዎች ጥልቅ ግንዛቤ አላቸው። ጓደኞቻቸውና የቅርባቸው ሰዎች ምንም ነገር ሳይነግሯቸው ነው ስሜታቸው ነው የሚያውቁት። በጠቅላላው ስኮርፒዮ ነው ጓደኛ ካላችሁ ልታምኗቸው የምትችሉት ሲሆን እነሱም የሚያምኗችሁና እንኳን ተናግራችሁ አንድ ቃል እንኳን ሳትተነፍሱ የሚረዷችሁ ምርጥ ጓደኛ አላችሁ ማለት ነው። ታዲያ ጓደኛችሁ ከጥቅምት 13 እስከ ህዳር 12 የተወለደ ስኮርፒዮ ነው ከሆነ ኮሜንት ቦታው ላይ ሁለት ቁጥርን በመጻፍ አሳዩኝ። በነገራችን ላይ እያንዳንዳችሁ ኮከቦች ከትክክለኛ ማንነታችሁ ፈጽሞ ተቃራኒ በሆነ ሁኔታ ሰዎች ስለ እናንተ የተለየ አስተሳሰብ አላቸው። ይህንን በተመለከተ ከዚህ ቀደም ቪዲዮ አዘጋጅቼ ነበር። ቪዲዮውን በኢንድስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ከየትኛውም ኮከብ ይልቅ ስሜታዊነት የሚታይባቸው ኮከብ ናቸው። ይህ ስሜታዊነታቸው ከሰዎች ጋር ጥልቅ ግንኙነት እንዲፈጥሩ ምክንያት ነው። የፓይሰሶች ጓደኛ ከሆናችሁ የእናንተ ህመም የሚሰማቸው ምርጥ ጓደኞች ናቸው። ሩሩህነትና ተንከባካቢነት ሌሎች የሚጠቀስላቸው ባህሪያቶቻቸው ናቸው። ለሰዎች ከጠየቋቸውን በላይ ነው የሚሰጡት። ብዙ አስፈላጊ ሁኔታዎች ላይ ከራሳቸው ይልቅ ጓደኞቻቸውን ያስቀድማሉ። በእነዚህ ባህሪዎቻቸው መሰረት ፓይሰሶች በምርጥ ጓደኝነት ደረጃ በሶስተኝነት የሚጠቀሱ ምርጥ አጋር ናቸው። ታዲያ እናንተም ከየካቲት 13 እስከ መጋቢት 12 የተወለደ ፓይሰስ ጓደኛ ነው ያላችሁ? ጓደኛችሁ ፓይሰስ ከሆነ በኮሜንት ቦታው ላይ ሶስት ቁጥርን በመጻፍ አሳዩኝ። ልክ እንደ ፓይሰሶች ሁሉ ጄሚኒዎችም ስሜት የኮከብ ናቸው። ከሊብራዎች ጋርም በጠንካራ ማኅበራዊ ህይወታቸውና ተግባቢነታቸው ይመሳሰላሉ። በዚህ ላይ ጥልቅ አሳቢነታቸው ሲጨመር ለሰዎች ጥሩ ጓደኛ የሚሆኑ ኮከብ ያደርጋቸዋል። በተለይም በጭንቅ ጊዜያት ላይ ጄሚኒ ጓደኛ ካላችሁ እድለኞች ናችሁ። ምክንያቱም ከእነርሱ ጋር ስላስጨነቃችሁ ነገር በጥልቀት ማውራትና መፍትሄዎች ላይ መድረስ ትችላላችሁ። እጅግ በጣም አሪፍ አዳማጮች ናቸው። በተጨማሪም ለችግሮች መፍትሄ ማፍለቅ ጠቃሚ ተፈጥሮም አላቸው። ታዲያ የትውልድ ቀኑ ከግንቦት 13 እስከ ሰኔ 12 የሆነ ጄሚኒ ጓደኛ ነው ያላችሁ ከሆነ በኮሜንት ቦታው ላይ አራት ቁጥርን በመጻፍ አሳዩኝ። ሊዮች እውነተኛ ልብ ያላቸው ኮከብ ናቸው። ሁልጊዜ የተሻለ ነገርን የመፈለግ ባህሪያቸው በሚፈጥሩት የትኛውም ግንኙነት ላይ የሚንጸባረቅ ሲሆን የጓደኛቸውን ሕይወት ወደ ተሻለ ደረጃ ከፍ የሚያደርጉ ኮከብ ናቸው። ይህ ባህርያቸው ብዙዎች ጓደኝነትን ለመመስረት ፍላጎት እንዲያሳድሩባቸው ያደርጋል። ሊዮች ብዙውን ጊዜ የአንድ ለአንድ ጓደኝነት ምርጫቸው ነው። ብዙ ቁጥር ባለው የቡድን ጓደኝነት ላይም የአንድ ጓደኛ መጉደልን ቀድመው የሚያውቁት ኮከብ እነሱ ናቸው። ኮከቦች በጥሩ ጓደኝነት ሲመዘኑም ሊዮች በአምስተኝነት የሚገኙ ኮከብ ናቸው። ምርጥ ጓደኛችሁ ከሐምሌ 13 እስከ ሰኔ 12 ውስጥ የተወለደ ሊሆነው ሊዮ ጓደኛ ካላችሁ ኮሜንት ላይ አምስት ቁጥርን በመጻፍ አሳዩኝ። በፍቅርም ሆነ በትዳር ህይወቶች ላይ ከሚከሰቱ መጥፎ ሁኔታዎች ውስጥ አንዱ ከሌላ ሰው ጋር መማገጥ ነው። በዚህ ቪዲዮ እያንዳንዱ ኮከቦች ለምን ቺት እንደሚያደርጉ በስፋት ተመልክተናል። ቪዲዮም በኢንድ ስክሪን እንዲሁም በዲስክሪፕሽንና ኮሜንት ህይወቶች ላይ በማስቀመጥላችሁ ሊንክ ማግኘት ትችላላችሁ። ሳጁታሪሶችን ከመመልከታችን በፊት ይህንን ቪዲዮ ላይክ አድርጋችሁታል? ካላደረጋችሁ ላይክ አድርጉት። እስኪ ሳጁታሪሶችን እንመልከት። ሳጁታሪሶች ቀደም ብለን እንደተመለከትናቸው አብዛኞቹ ኮከቦች ማህበራዊነት ያላቸው ኮከቦች አይደሉም። ብዙ ጓደኞችም የሏቸውም። የእነሱን ፍላጎት ጥቂት ጓደኞች እንዲኖሯቸው ነው። ብዙውን ጊዜያቸውን በራሳቸው ዓለም ውስጥ የሚያሳልፉት ሳጁታሪሶች በሕይወታቸው ስላሉ እያንዳንዱ ነገሮች በጥልቀት ያስባሉ። ጓደኝነትን በተመለከተ የሚያስቡት ከግንኙነቱ ጀርባ ስለሚኖሩ ሥራዎችና የግንኙነቱ ግብ ላይ ነው። ሳጁት አሬሶች ምርጡን ማንነታቸውን ለማሳየት በእናንተ ላይ እምነት ሊኖራቸው ይገባል። ምንም እንኳን ጥቂት ጓደኛ ብቻ ቢኖራቸውም በኮከቦች ደረጃ ስድስተኞቹ ምርጥ ጓደኛ ናቸው። ታዲያ ከህዳር 13 እስከ ታህሳስ 12 የተወለደ ሳጁት አሬስ ጓደኛ አላችሁ? ምርጡ ጓደኛችሁ ሳጁት አሬስ ከሆነ በኮሜንት ቦታው ላይ ስድስት ቁጥርን በመጻፍ አሳዩኝ። አኳሪሶች ለየት ያለና አስገራሚ ባህሪ ያላቸው ኮከብ ናቸው። እንደ ጓደኛ ግን ከእነርሱ ጋር በጣም አስደሳች ጊዜያትን ነው የምታሳልፉት። አኳሪሶች በሕይወታቸው ሁሉ ለሚያደርጉት ነገር ከሰዎች ስለሚሰጣቸው ምላሽ ግድ አይሰጣቸውም። እርግጥ ነው በአንዳንድ ቦታና ሁኔታዎች ላይ ተረጋግተው ያለመቀመጥ ባህሪያቸው ጥብቅና ጠንካራ ጓደኝነትን እንዳይመሰረቱ ያደርጋቸዋል። ነገር ግን ባሉበት ጓደኝነት ውስጥ አጋሮቻቸው ምርጥ ተወዳጅና ጠንካራ ሰዎች እንደሆኑ እንዲሰማቸው ያደርጋሉ። በዚህም ሰባተኞቹ ምርጥ ጓደኛ መሆን የሚችሉ ኮከብ ናቸው። ታዲያ ጓደኛችሁ ከጥር 13 እስከ የካቲት 12 ባሉት ቀናት ውስጥ የተወለደ አኳሬስ ነው? አኳሬስ ጓደኛ ያላችሁ በኮሜንት ቦታው ላይ ሰባት ቁጥርን በመጻፍ አሳዩኝ። ካንሰሮች ብዙውን ጊዜያቸውን ለብቻቸው ማሳለፍ የሚመርጡ ኮከቦች ናቸው። ሰዎችን ለማመን ረጅም ጊዜ ይወስድባቸዋል። ለዚህም ጓደኝነትን በፍጥነት መመስረት አይፈልጉም። በጠቅላላው ማህበራዊ ህይወት ላይ አስቸጋሪ ሊባሉ የሚችሉ ኮከብ ናቸው። ነገር ግን ካንሰሮች እምነታቸውን አግኝቶ ለጓደኝነት ለመረጡት ሰው ጥሩ ልብ ነው ያላቸው። ለተሰጣቸው እያንዳንዱ ነገርም ሲመልሱ ጥፍ አድርገው ነው። ከካንሰሮች ጋር የሚመሰረት ግንኙነት ጥንቃቄን ይፈልጋል። ጓደኛቸው አንድ ጥፋት ካጠፋ ሁለተኛ እድልን አይሰጡትም። በዚህ አስቸጋሪ ሊባል በሚችል ባህሪያቸው ምክንያትም በኮከቦች ጓደኝነት ደረጃ ላይ በስምንተኝነት የሚቀመጡ ኮከብ ናቸው። ይህ ቪዲዮ ከኮከብ ቆጠራ አውጣ ብለን ስለ ኑሜሪካል ሆሮስኮፕ የተመለከትንበት ነው። የተወለዳችሁበት ቀን ድምር ውጤት በህይወታችሁ ላይ ምን ተጽዕኖ አለው? መልሱን በቪዲዮ ላይ ታገኙታላችሁ። ቪዲዮውን በኢንድስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦቶች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ጓደኝነትን በተመለከተ ኤሪሶች የሚጠቀስላቸው ምርጥ ባህሪያቸው እምነት ሊጣልባቸው የሚችሉ ኮከቦች በመሆናቸው ነው። ራቅ ብሎ ለሚመለከታቸው ሰው ጠንካራ ባህሪ ያላቸው ይመስላሉ፣ ነገር ግን ስትቀርባቸው ስስ የሆነ ስሜት ነው ያላቸው። ኤሪሶች ይህንን ስስ ስሜታቸውን እንዴት ማሳየት እንዳለባቸው አያውቁም። ለብስጭትና ቁጣ ቅርብ ናቸው። ስለዚህም በጓደኝነት ውስጥ ቶሎ ቶሎ ሊጣሉ ይችላሉ። በዚህም የኮከቦች ጓደኝነት ደረጃ ሲወጣ አስቸጋሪ ጓደኛ ሊሆኑ ከሚችሉ ኮከቦች ውስጥ የሚመደቡ ሲሆን ዘጠነኛ ደረጃ ላይ የሚቀመጣሉ። እስከ መጋቢት 13 እስከ ሚያዝያ 12 ድረስ የተወለደ ኤሪስ ጓደኛ ነው ያላችሁ። የጓደኛችሁ ኮከብ ኤሪስ ከሆነ 9 ቁጥርን በመጻፍ አሳዩኝ። እርግጥ ነው ታማኝና ጥሩ ጓደኞች ናቸው። የገቡትን ቃልም በፍጹም አያጥፉ። አንድ ነገር እናደርጋለን ካሉ 100% ያደርጉታል። የሚመሰረቱትን ጓደኝነት በቀላሉ ማጣት የማይፈልጉ ስለሆኑ ጓደኝነታቸው ረጅም ጊዜ የመቆየት እድልም አለው። ከታውረስ ጋር የሚፈጠር ጓደኝነት አስቸጋሪ የሚያደርገው የግትርነት ባህሪያቸው ነው። እነሱ ከፈለጉት ነገር ውጪ ምንም ነገር ማድረግ አይፈልጉም። ይህም ግንኙነቶችን በእነሱ ፍላጎት ብቻ እንዲመራ የሚያደርግ ነው። ታውረሶች በዚህ ግትር ባህሪያቸው ምክንያት በኮከቦች የጓደኝነት ደረጃ መጥፎ ከሚባሉት ውስጥ የሚካተቱ ሲሆን አስረኛ ደረጃ ላይ ተቀምጠዋል። ከካፕሪኮርኖች ጋር የሚፈጠር ግንኙነት በሳቅ የተሞላና አስደሳች ነው። ነገር ግን በዛኑ መጠን ችግር ያለበት ግንኙነትም ሊሆን ይችላል። ምክንያቱም ጀብደኞቹ ካፕሪኮርኖች በጭንቅላታችሁ ላይ መጥፎ ሀሳቦችን የመትከልና ጥሩ የማይባሉ ውሳኔዎችን እንድትወስኑ ሊያደርጓችሁ ይችላል። እርግጥ ነው እነሱም ከጓደኞቻቸው ይልቅ ለፍቅርና ለትዳር አጋሮቻቸው ቅድሚያ የመስጠት ባህሪ ነው ያላቸው። ነገር ግን እንደ ጓደኛ ከካፕሪኮርኖች የሚፈጠር ጓደኝነት ጥንቃቄ የሚፈልግ ነው። እዚህም ካፕሪኮርኖች እንደ ጓደኛ ከኮከቦች ደረጃ ከመጨረሻው አንድ ብቻ ከፍ ብለው በ11ኝነት የሚጠቀሱ ኮከብ ናቸው። ከታህሳስ 13 እስከ ጥር 12 የተወለደ ካፕሪኮርን ጓደኛ አላችሁ? ምርጡ ጓደኛችሁ ካፕሪኮርን ከሆነ በኮሜንት ቦታው ላይ አስራ አንድ ቁጥርን ጻፉልኝ ጠዋት ከእንቅልፋችሁ እንደነቃችሁ የምታደርጉት የመጀመሪያ ነገር ምንድነው 12ቱ ኮከቦች ምርጥ ቀንን ማሳለፍ ከፈልጉ ማድረግ ያለባቸው የጠዋት ጠዋት ልምዶች እንዳሉ ሰምታችሁ ታውቃላችሁ ካልሰማችሁ ይህንን ቪዲዮ በመመልከት ቀናችሁን አሳምራችኋለሁ ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ ተቆጮች ናቸው። ፈጽሞ ይቅርታን አያውቁ። በዚህ ምክንያት ቪርጎች አስቸጋሪ ጓደኞች ናቸው። ሰዎችን በወዳጅነት የሚቀርቡ ይመስላሉ፣ ሰዎች የሚቀርባቸዋል። ነገር ግን እነሱ ሰዎች በሚያስባቸው መጠን ቅርብ አይደሉም። በዚህም በኮከቦች ጓደኝነት ደረጃ የመጨረሻውን ደረጃ የሚያገኙ ኮከብ ናቸው። ከነሐሴ 13 እስከ መስከረም 12 የተወለደ ቪርጎ ጓደኛ ያላችሁ ኮሜንት ቦታው ላይ 13 ቁጥርን በመጻፍ አሳዩኝ። የዛሬው ቪዲዮአችን ይህንን ይመስል ነበር። እንዴት አገኛችሁት? ጠቃሚ ነገር እንዳገኛችሁበት ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ በማድረግ አሳዩ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኮከቦችን በተመለከተ ተመሳሳይ ቪዲዮዎችን በየጊዜው ማግኘት ከፈለጋችሁ የኢትዮ ዞዲያክ የዩቲዩብ ቅጽን ሰብስክራይብ በማድረግ ቤተሰብ የሆኑ